የአራቱ መንግስታት አራት ጠባቂ ጦሮች፣ ከክቡር ዘበኛ እስከ ሪፐብሊካን ጋርድ፣ የኢትዮጵያ ልዩ ኃይሎች ምጥቀት። ኢትዮጵያ በልዩ ኃይል ብቃት ታምታ አታውቅም። ከዘመን ዘመን የሚሻገር ብቃት ያለውን የመንግስት ጠባቂ ጦር በመፍጠር ትታወቃለች። ታዲያ በኢትዮጵያ ውስጥ ለነገስታትና ለመንግስቶቻቸው ደህንነት የቆሙ የክብር ጠባቂዎችንና ኮማንዶዎችን ማደራጀት ከበፊትም ጀምሮ የነበረ ነው። በኢትዮጵያ በየዘመናቱ የተለያየ ስም እየተሰጣቸው ተመሳሳዩን አገልግሎት የሚሰጡ ወታደሮች በተለያዩ ጊዜያት ተፈጥረዋል። በዚህም ከንጉሱ ጠባቂ እስከ አስደናቂው ቀዩ ጦር፣ ከአጋዚ እስከ ሪፐብሊካን ጋርድ የላቁ ጦሮችን ሀገሪቱ አስተናግዳለች። የላቁት የኢትዮጵያ ሀገረ መንግስት ጠባቂዎች አስደናቂ ታሪኮች አሏቸው። ሰላም እየተወደዳቸው የሰሞነኛ ወዳጆች። ኢትዮጵያ ከነበሯት ድንቅ የመንግስት ጠባቂ ጦሮች የቅርቦቹና አራቱ የተለየ ብቃትና ትጥቅ ነበራቸው። እኛ ታዲያ እንደተለመደው ጥንቅቅ ባለ ጥንቅራችን የላቁትን አራቱን ልዩ ኃይሎች ብቃታቸውን፣ የታጠቁትን መሳሪያና የሰሩትን ጀብዱ አንድ ባንድ እንዳሰሳለን። አብራችሁን ቆዩ። የአዲሷ ኢትዮጵያ ጠባቂ ሪፐብሊካን ጋርድ የኢትዮጵያ የሪፐብሊካን ጋርድ በጠቅላይ ሚኒስትር አብይ አህመድ የተቋቋመ እና በዘመናዊ መንገድ ሰልጥኖ የረቀቁ መሳሪያዎችን የታጠቀ ልዩ የጦር ክፍል ሲሆን በዋናነት ጠቅላይ ሚኒስትሩን ጨምሮ ከፍተኛ አመራሮችን ለመጠበቅ የተቋቋመ ሲሆን፣ በተጨማሪም እንደ ሌሎቹ የመከላከያ ሰራዊት ክፍሎች የላቀ ግዳጅን በመፈጸም የተመሰገነ ጦር ነው። ልዩ የጥበቃ ኃይሉ በእጅጉ የሰለጠነና በክሎዝ ኳርተር ኮምባት፣ በጸረ ሽብርና በከተማ ውጊያ የላቀ ብቃት ያለው ጦር ሲሆን በእጅጉ ከሰለጠኑት አባላቶቹ በተጨማሪ አደገኛና ዘመናዊ መሳሪያዎችን የታጠቀ ነው። ጦሩ በጠቅላላ ወደ ሁለት ሺህ የሚጠጉ አባላት ያሉት ሲሆን ከጥበቃ በዘለለ የላቀ የደህንነት ስልጠናን የወሰዱና የተመረጡ ወታደሮች ናቸው። ታዲያ የሪፐብሊካን ጋርዱ የላቀ የግንኙነትና የደህንነት መገናኛ ያለው ከመሆኑም በላይ እጁ ላይ አንድ አደገኛና ለእይታ ማራኪ መሳሪያ አይጠፋም። የሪፐብሊካን ጋርዱ ክንድ እስራኤል ሰራሹ ታቮር ታር ሁለት ታር 21 እየተመረተው በእስራኤል ዊፐን ኢንዱስትሪ ሲሆን የተሰራው ደግሞ በዋናነት የከተማ ውጊያዎችን ለማካሄድ ነው። ሪፐብሊካን ጋርዱ ታዲያ ከተቋቋመበት ጊዜ ጀምሮ ከእጁ ለይቶት አያውቅም። ወታደሮቹ እንዲመርጡት ያደረገው ደግሞ ለአያያዝ ምቹ መሆኑና በመጠን ያነሰ መሆኑ፣ ፈጣንና ቀልጣፋ በመሆኑ እንዲሁም አዲስና ዘመናዊ ቴክኖሎጂዎችን ያካተተ በመሆኑ ነው። በእነዚህ ልዩ መገለጫዎቹ ታዲያ በዓለም ላይ የሚገኙ ስፔሻል ፎርሶች የኢትዮጵያውን የሪፐብሊካን ጋርድ ጨምሮ ተቀዳሚ ምርጫቸው ያደርጉታል። መሳሪያው በወታደሮቹ እጅ ላይ ሲታይ ቀላል የሚመስል ግን የማይገመት አይነት ብቃት ያለው ሲሆን የአፈሙዝ ስፋቱ 5.56 በ45 ሚሜ ኔቶ ስታንዳርድ ሲሆን የሚተኮሰው በጋዝና በሮቴቲንግ ቦልት ሲስተም ነው። በአንድ ደቂቃ ብቻ ከ750 እስከ 900 ዙሮችን ወይም ጥይቶችን የመተኮስ ብቃት ያለው ሲሆን ከ300 እስከ 500 ሜትር ርቀት ድረስ ታርጌቱን መምታት ይችላል። የካዝና ወይም የመጋዘን የመያዝ አቅሙ 30 ጥይት ሲሆን የመሳሪያው ክብደት 3.27 ኪሎ ግራም ነው። የአፈሙዙ ርዝመት ደግሞ 380 ሚሜ ነው። ከዚህ በተጨማሪ ሪፐብሊካን ጋርዶቹ የከፍተኛ ኃላፊዎች ጠባቂ እንደመሆናቸው የተለየ ቡልፐፕ ዲዛይን ያለው መሆኑ ለማቀባበል ቀላልና በፍጥነት ለመተኮስ ለመዘጋጀት ተመራጭ ያደርገዋል። ቀላል የሆነ የኤምቢዲኤ ኤሌክትሮኒክስ ኮንፊግሬሽን ያለው መሆኑ ደግሞ በቀኝ እጅም በግራ እጅም ለሚተኩሱ ወታደሮች እንዲስተካከል ያደርገዋል። በተጨማሪም የማነጣጠሪያ መነጽሮችን ጨምሮ ተጨማሪ መሳሪያዎችን መግጠም የሚያስችል ሲሆን ቀላል የሆነ ፖሊመር ቦዲ አለው። በላቀ ሁኔታ ሰልጥኖ የታጠቀው ጦሩ ታዲያ በየጊዜው በሚቀያየረው የአፍሪካ ቀንድ የኢትዮጵያ መሪዎችን በመጠበቅ ብሎም ከፍተኛ ሚሽኖችን በመወጣት በኩል የኢትዮጵያን ከፍታ የሚጠብቅ የላቀ ኃይል ነው። አጋዚ ኮማንዶ የኢህአዴግ የላቀ ጦር ደርግ እንደወደቀ ብሎም ቀዩ ጦር እንደተበተነ ህወት ከሌሎች አጋሮቹ ጋር በመሆን መንበረ ስልጣኑን ያዘ። ታዲያ የወቅቱ የመንግስትና የህወት የልብ ምት ጠባቂ የአጋዚ ኮማንዶ ልዩ ጦር ነበር። ስያሜውን ያገኘው ደግሞ አጋዚ ከተሰኙና ስመጥር ከሆኑት የአክሱም ተዋጊዎች ነው። የአጋዚ ኮማንዶ ምንም እንኳን አጭር የመዘጋጃ እድሜ ብቻ የነበረው ቢሆንም እንደ ቀደመው ቀዩ ጦር ሁሉ በእጅጉ የላቀ ስልጠና የወሰደና በወቅቱ ጥሩ ጥሩ መሳሪያዎችን የታጠቀ ጦር ነበር። በተለይም ደግሞ ሀገሪቱ ያልተረጋጋች በነበረችበት ጊዜና ብዙ የሽምቅ ተዋጊዎች በነበሩበት ወቅት የላቀ ግዳጅ በመፈጸም የተመሰገነ ነበር። በወቅቱ ህወሓት የላቀ ኃይል እና የበላይነት እንዲኖረው በልዩነት ሰርቷል ተብሎ የሚታማው ጦሩ ደርግ ከወደቀና የሽግግር መንግስቱ አልቆ የኢህአዴግ መንግስት ሲቋቋም የአዲሱ የኢትዮጵያ መከላከያ ሰራዊት አካል አካልና የላቀና የሰለጠነ የሰራዊት ክፍል ሆኖ ቀጥሎ ነበር። በወቅቱ የኢትዮጵያን አዲስ መንግስት ከማዋለድና ከማስቀጠል በዘለለ ለሀገሪቱ ወሳኝ የሆኑ ሚሽኖችን እንደተወጣ የሚካድ ሀቅ አይደለም። ለዚህ ማሳያ ደግሞ በ1991ና 92 በኢትዮጵያና በኤርትራ መካከል በተካሄደ ወደ ማፋሳሽ ጦርነት ላይ ከሌሎች ጦር ክፍሎች እኩል ደም የከፈለ ነው። አጋዚ ክፍለ ጦር ጦሩ እስከ ፈረሰበት ወቅት ድረስ እስከ አስር ሺህ ልዩ ኃይል ወታደሮች የነበሩት ሲሆን ጦሩ የላቁ መሳሪያዎችን የታጠቀ ነበር። በዚህም ከመለስተኛዎቹ ክላሽንኮቮች እስከ ድንቅ አሜሪካ ሰራሽ ስናይፐሮች የታጠቀ ነበር። ለላቀ የግዳጅ ተልእኮ ደግሞ ከሞርታር እስከ ቢኤም 21 ድረስ ታጥቆ በድንቅ ብረት ለበስ ተሽከርካሪዎች ይንቀሳቀስ ነበር። ነገር ግን ጦሩ በ1997 አዲስ አበባ ላይና ሌሎች ከተሞች ላይ በፈጠረው ሽብር በሰፊው ህዝብ የሚታወቅ ሲሆን በተለያየ ጊዜ በሀገሪቱ በሚፈጽመው የሰብአዊ መብት ጥሰት ይወነጀል ነበር። ቀዩ ጦር የደርግ አብዮት ጠባቂ። በፈረንጆቹ 1974 ደርግ የንጉሳዊ አገዛዙን ገርስሶ ስልጣኑን ተቆናጠጠ። በጊዜው ኢትዮጵያም በደርግ የማርክሲስት ሌኒኒስት አዲስ የመንግስት አገዛዝን ተዋወቀች። ታዲያ በጊዜው ደርግም ቢሆን የቀደመውን መንግስት የንጉሳውያንን ጠባቂ የክቡር ዘበኛን የሚተካ ራሱን የቻለ አብዮት ጠባቂ የላቀ ጦርን አዋቀረ። ጦሩም ቀዩ ጦር በመባል ይታወቃል። የአብዮት ጠባቂ ጦሩ የደርግን የአመራር አይዲዮሎጂ በላቀ ሁኔታ የጠጣ በአግባቡ የሰለጠነ ና በሚገባ የታጠቀ ቡድን ነበር። በጊዜው ቀዩ ጦር ለተለያዩ የሀገር ውስጥ ሚሽኖች ፈጥኖ የሚደርስና የላቁ ኦፕሬሽኖችን የሚወጣ ሲሆን፣ አስከፊውን የደርግ የቀይ ሽብር ተልዕኮን የተወጣው ቀዩ ጦር ነበር። የአብዮት ጠባቂው በስርዓት ሶቪየት ሰራሽ የወቅቱ ዘመናዊ የሆኑ መሳሪያዎችን ታጥቆ የነበረ ሲሆን ከትንንሾቹ መሣሪያዎች ኤኬ 47 ክላሽንኮቮች፣ አርፒጂ ና ፒኬኤም ማሽን ገን እስከ አደገኞቹ ባለ 122 ሚሜ mm ዲ30 ሀውትዘር ና ቢኤም21 ግራድ መልቲፕል ሮኬት ላውንቸር ድረስ ታጥቆ ይንቀሳቀስ ነበር። በተጨማሪም ደግሞ ከቦታ ቦታ በፍጥነት ለመንቀሳቀስ ቲ55 ታንክ ና ቢኤምፒ1 ኢንፋንትሪ የውጊያ ተሽከርካሪ ይጠቀም ነበር። ታዲያ የአብዮት ጠባቂ ጦሩ በቁጥር ወደ 20 ሺህ ገደማ ይደርስ የነበረ ሲሆን የደርግን ሀያልነት አስጠ ተጠብቆ የቆየው ቀዩ ጦር ነው ቢባል ማጋነን አይሆንም። ቀዩ ጦር ለመንግስቱና ለደርግ ታማኝ የነበረ ሲሆን እስከ መጨረሻው ዋጋ ከፍሏል። ግን የደርግ መንግስት ሲዳከም ቀዩ ጦርም መዳከሙ አልቀረም። በመጨረሻም በ1983 ደርግ ለአንዴም ለመጨረሻም ጊዜ ሲፈርስ ቀዩ ጦር ታሪክ ሆኖ ቀረ። የንጉሱ ክቡር ዘበኛ ጦር ከሰራዊቱ ብዛትና ከተቋቋመበት ዓላማ አንጻር በቅድሚያ የተጠቀሰው የምድር ጦር አመሰራረት ይሁን እንጂ ራስ ተፈሪ በአልጋ ባልጋወራሽነታቸው ጊዜ በቀኝ አዝማች መኩሪያ በአንተ ይርጉ አዛዥነት የሚመራ ቁጥሩ 3500 የሚደርስ የግል የክብር ማስጠበቂያ ጦር አቋቁመው ነበር። ራስ ተፈሪ የንጉሠ ነገሥትነት ስልጣኑን ሲይዙ የዚህ ጦር ቁጥር ወደ 5ሺህ ደርሶ ነበርና ከንጉሱ በኋላ የንጉሱ የክብር ዘበኛ ተብሎ ለብቻው ተደራጀ። ይህ ሰራዊት ከቀደመው የአባት ጦር አደረጃጀት የሚለየው በተወሰና ባቢ የሚኖር በዘመናዊ ወታደራዊ ጥበብ የሰለጠነ መሆኑ ነበር። ይህ ጦር ኢጣሊያ በጫረችው የሀገር ወረራ ጦርነት በማይጨው ዘመቻ ላይ ጀብድ ሰርቶ አሳይቷል። ነጻነት እንደተመለሰም በሻለቃ በኋላ በሜጀር ጀኔራል ሙሉጌታ ቡሌ አዛዥነት እንደገና ተቋቋመ። በሰራዊቱ ውስጥ የተካተተው ከማይጨው ዘመቻ በፊት የክብር ዘበኛ አባል የነበረና የጣሊያን ወታደር የነበረ ከአዲስ አበባ ከተማ የተገኘ ስልጡን የከተማ ሰው ብቻ ነበር። ምክንያቱም በዚያ ጊዜ የቀለም ትምህርት መኖር ለተመልማይነት ግዴታ አልነበረም። በኋላ ግን በሰራዊቱ ውስጥ የቀለም ትምህርት ያለውና የሌለው እየተለየ ለሌለው ከውትድርና ስልጠና ጋር የቀለም ትምህርት እንዲሰጥና ጊዜ ተይዙለት እንዲማር ተደረገ። ከዚህ በኋላ በክብር ዘበኛ ሰራዊት ውስጥ ራሱን ችሎ የማያነብና የማይጽፍ ወታደር አልነበረም። የክብር ዘበኛ ጦር ኃይል በአገሪቱ የምድር ጦር ውስጥ የሚጠቃለልና ደሞዙም ከሌላው የምድር ጦር አባል ጋር አንድ ቢሆንም በመለዮ ልብሱ በድርጎውና ግምቱ ሰባት ብር የሆነ ልዩ ልዩ የምግብ ፍጆታዎችን በድርጎነት ስለሚሰጠው በእዝ ሰንሰለቱ ለየት ያለ ነበር። እንዲህ እንዲህ እያለ ሰራዊቱን በቀጣይነት የሚያሰለጥኑና የሚመሩ ምሁራኖች ማፍራት አስፈላጊና ግድ ሆኖ ስለተገኘ ቆይቶ የክብር ዘበኛ ጦር መኮንኖች ማሰልጠኛ ካዴት ትምህርት ቤት ተቋቋመ። ለአሰልጣኝነት የተመረጡትም የመጡለትን 120 ወጣቶች ተቀብሎ በእጩ መኮንንነት ማሰልጠን ጀመረ። አሰልጣኞቹም ስዊድኖች ነበሩ። የማሰልጠኛ ድርጅት በተቋቋመበት ዓመት ጀመረ። ትምህርቱና ስልጠናው በስዊድን የጦር አካዳሚ ስርዓተ ትምህርት መሰረት ሆኖ በወታደራዊ ሳይንስና በቀለም ትምህርት የሶስት ዙር ስልጠና ከሰጠ በኋላ ማሰልጠኛው ተዘጋ። የክብር ዘበኛ ጦር ችሎታውን ያስመሰከረባቸው ዓለም አቀፍ አጋጣሚዎችም ነበሩት። ከእነዚህ አንዱ ደቡብ ኮሪያ በሰሜን ኮሪያ ስትወረር ወረራውን የመንግስታት ድርጅት አባል ሀገር በመሆኗ የተጠየቀችውን የሰው ኃይል መዋጮ ለአባል ሀገሮች ባስተላለፈው ጥሪ ምክንያት ነው። ሀገራችን የመንግስታቱ ድርጅት አባል ሀገር በመሆኗ የተጠየቀችውን የሰው ኃይል መዋጮ ለአባል ሀገሮች ባስተላለፈው ጥሪ መሰረት አቀረበች። ኢትዮጵያ የተባበሩት መንግስታት ጦርነቱን ለማቆም አዋጥተው ወደ ደቡብ ኮሪያ እንዲልኩ የተባበሩት መንግስታት ሲጠይቅ በኢትዮጵያ ለመላክ በጊዜው በወታደራዊ ሳይንስ ስልጠናና በንቃተ ሕሊናው ከምዕራብ ሀገር ጦር የሚቀራረብ ነው ተብሎ ከታመነው ክብር ዘበኛ ጦር አራት ዙር ዘማች በማከታተል ወደ ደቡብ ኮሪያ ላከች። እያንዳንዱ ዙርም 1500 ወታደሮችንና መኮንኖችን ያካተተ ነበር። ይህ ከአንደኛ እስከ አራተኛ ዙር የዘመተው ጦር ደቡብ ኮሪያ ከገባበት ጊዜ ጀምሮ ከብዙ አባል ሀገራት ከተላከ ጦር ጋር በመግባባት የዘመኑን የተዋጊነትን ስልት ከአባቶቹ ከወረሰው የጀግንነት ወኔ ጋር በማጣመር የተላከበትን ግዳጅ በሚገባ የተወጣ ነበር። ጦሩ በዚህ ብቻ ሳይሆን አብሮ ከዘመተው የአባል ሀገር ጦር ጋር ማከናወን ከነበረበት ወታደራዊ ግዳጅ በላይ ጀብድ በመስራት አባሉን ከነ ህይወቱ ቀርቶ ሬሳውን ያላስማረከ የተደነቀ ጀግና ሰራዊት መሆኑን አስመስክሯል። ሌላኛው ገጠመኝ ደግሞ የክብር ዘበኛ ጦር ለዓለም አቀፍ ተልዕኮ ወደ ኮንጎ መሄዱ ነው። ኮንጎን ከቅኝ ገዥዋ ከቤልጂንግ ነጻ ለማውጣት ሀገሬው በፓትሪስ ሉሙምባ መሪነት ትግሉን ተያይዞ ወደ ግብ ለመድረስ መቃረቡን ሲያዩ የምዕራብ ሀገሮች ሉሙምባ የፖለቲካ ዝንባሌው ወደ ምስራቅ ያዘነበለ ይመስላል በሚል ጥር ሁለት ጣሬ ካሳረፉና ኮሎኔል ሙቡቶ እንዲሁም ሞይስ ቾምቤ እንዲቀናቀኑት በማስነሳታቸው የኮንጎ ነጻ አውጪ ታጋዮች ከሁለት ተከፍለው በእርስ በርስ ግጭት መተላለቅ ጀመሩ። በዚህ ጊዜ የተባበሩት መንግስታት ድርጅት ብጥብጡን አስቁሞ ህዝቡን የሚያረጋጋ ሰላም ጠባቂ ወይም ፖሊስ የሚሆን ኃይል ኢትዮጵያ እንድትልክ ጠየቀ። ኢትዮጵያም ፈቃደኝነቷን አሳወቀች። በዚህ ጊዜ ግን ቀደም ብሎ ኢትዮጵያ በኮሪያ ዘመቻ ጊዜ ከክብር ዘበኛ ብቻ በመላኳ በጦር ሰራዊቱ ክፍል ቅሬታ ተፈጥሮ ነበርና፣ ይህን ቅሬታ ለማስወገድ ሌተናል ኮሎኔል ወርቅነህ ከክብር ዘበኛ አንድ ሻለቃ፣ ከጦር ሰራዊት አንድ ሻለቃ ተዋጥቶ እንዲላክ አስደረገ። ተልእኮውንም በሚገባና በአግባቡ ተወጣ። ንጉሱ ከመንበሩ ሲነሱ ግን ባለታሪኩ ክቡር ዘበኛም ተበተነ። የተወደዳችሁ የሰሞነኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ከወደዳችሁት ላይክና ሼር እንዲሁም ሰብስክራይብ ማድረግ አትርሱ። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም